ሀገራዊ ጥቅምን ሆነ የብሔራዊ ደህንነትን ለማስጠበቅ በሁለንተናዊ መልኩ ራስን ብቁ ማድረግን ይጠይቃል። በኢኮኖሚ ዘርፍ ተከታታይ እድገትን በማስመዝገብ ላይ የምትገኘ ኢትዮጵያ ከሌሎች ሀገራት ጋር ባሏት መልካም ግንኙነቶች የሰብዓዊ ድጋፎችን ከመቀበል ለመላቀቅ ቀሪ ቤት ስራዎች አሉባት። የቤት ስራውን ለመሻገርና ስራውን በሰብዓዊ ድጋፎች ስም በአገር ብሔራዊ ጥቅም ላይ ሊደርስ የሚችለውን ጫና ለማስቀረት ከግምት ውስጥ በማስገባት የሰብአዊ ድጋፍ ምላሽ በራስ አቅም መመለስ የሚያስችል አዲስ አዋጅ እየተዘጋጀ ነው። በአዋጁ ውስጥ ተካቷል። በአደጋ ስጋት ምላሽ ፈንድ አንዱ ጥቅም ላይ ከሚውልባቸው ጉዳዮች አንዱ በተወሰነ ደረጃ የገቢ ማስገኛ ስራዎችንም ጭምር ማከናወን ነው። የገቢ ማስገኛ ስራ የምንለው አንዱ ቅድም አንስቼ እንደ ነበረ ኩነቶች፣ የተለያዩ ኩነቶች ሀብት ማሰባሰብ፣ ገቢ ማሰባሰብ ሊሆን ይችላል። ሁለተኛው ሀብቱን ወስዶ ኢንቨስት ማድረግ ሊሆን ይችላል የገቢ ምንጭ እንዲሆን ጭምር ማለት ነው። ከዛም ያለፈው ለኤክስፖርትም፣ ለገበያ ማረጋጋት ስራም፣ ለኢትዮጵያ ኤድም ሊውል ይችላል።

አንዳንድ አጋጣሚዎች ላይ እንደዛ አድርገናል። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ተጠሪነቱን ለጠቅላይ ሚኒስትሩ እንደሚሆን በሚደነግገው ረቂቅ ሰባት ክፍሎችና አርባ አንቀጾችን ይዟል። ረቂቅ አዋጁ በየደረጃው ከሚገኙ የሕብረተሰብ ክፍሎች ጋር ውይይቶች እየተደረገበት ሲሆን በዛሬው ዕለትም በተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአስረጅና የባለድርሻ አካላት ውይይት ሲደረግበት በረቂቁ ላይ ሊካተቱ ይገባቸዋል የተባሉ ጉዳዮች በተሳታፊዎች ተነስተዋል። በተለይም በአዋጁ ላይ የተካተተውን ለአደጋ ስጋት ምላሽ ለመስ መስጠት እንዲያስችል ከዜጎች ይሰበሰባል ስለተባለው የአደጋ ስጋት ምላሽ ፈንድ ከረቂቁም ትኩረት ሳበ የመወያያ ጉዳይ ነበርም። በአዋጁ ላይ የተለያዩ የገቢ ምንጮች የተመላከቱ ሲሆን እነዚህ ምንጮች በተቋማት ላይ ሳይሆን በተጠቃሚው ሰው ላይ እንዲሆኑ ተደርጓል ይላል። መሳተፍ አለበት እውነት ነው፣ ግን በሁሉም ሁኔታ የሚሆን ከሆነ ትንሽ እንዲታይ ስለፈለኩኝ ነው። የአውሮፓ ሀገራት ከግለሰብ እስከ ድርጅት ወይም እስከ መንግስት ተቋም ወይም ገበያ ማዕከላቶች እሳት አደጋዎች ሲፈጠሩ፣ እኛ ሀገር ላይ የሚታየው ምንድን ነው? እነዛ እሳት አደጋ የተፈጠሩትን ነገር ተረባርበን፣ ህዝብ አስተባብረን፣ ድጋፍ ሰብስበን ወደ ነበረበት መመለስ ነው። ይሄ አዋጪ ነው ብዬ አላስብም። ምናልባት ምንድን ነው መደረግ አለበት ብዬ የማስበው እንደ ማንኛውም ኢንሹራንስ አገልግሎት ቢኖራቸው የግለሰብ አስተዋጽኦ በዚህ ላይ በየፕሪቪሌጅ ባደረጉበት ወር በሆኑበት የአገልግሎት ፖይንት ላይ ወር የአገልግሎት ጣቢያ ላይ በጣም መለስተኛና አነስተኛ የሚባል አይነት ድርሻ ቢኖራቸው ይሄን ለግለሰቡ በጣም ትንሽ ነገር ቢሆንም ሰፊው የአገልግሎት ተጠቃሚን በዚህ ጉዳይ ላይ አካል እንዲሆን ብናደርግ የምናስበውን ሰብዓዊ ድጋፍ በራስ አቅምም የምናስበውን ችግርም ልንወጣ እንችላለን የሚል ነው። አሁን ምን እንደሚሆን ባናቅም ምንድነው የሚወሰነው የሚለውን አሁን ባይኖርም ከሚመለከታቸው ተቋማትና አካላት ውይይት ተደርጎ በደንብ ውይይት አድርገን ወደ ደንቡ በምንሄድበት ጊዜ በሚኒስትሮች ምክር ቤት በሚደነገገው ደንብ የሚታይ ይሆናል ማለት ነው። በሌላ በኩል አደጋን በመከላከል ብሎን ወቅታዊ ምላሾችን በአግባቡ መስጠት እንዲቻል በረቂቁ የተቀመጠውም የተቋማት የመፈጸም አቅም ከተሳታፊዎች ጥያቄ ቀርቦበታል። ልክ ይሄ አደረጃጀት ክልል ላይ ጠንካራ ተቋም ከመፍጠርና ተጠሪነቱ ደግሞ በደንብ ሌሎችንም ኮኦርዲኔት ማድረግ የሚችል እነዚህን ተቋማት በሙሉ ኮኦርዲኔት ማድረግ የሚችል ሳይሰሩ ሲቀሩም አካውንታቢሊቲ እንዲኖር ከማድረግ አኳያ ክልልም ላይ ይሄ ፕሮቶታይፕ መውረድ ቢቺም፣ አዋጁ በጣም ኤግዞስቲቭ ሊስት ነው ያስቀመጣቸው። ስለዚህ ዋና የሚሆኑ ፈንዶች እነማን ናቸው ብሎ በጥናት ላይ ተመስርቷል ወይ፣ ዝም ብሎ መዘርዘር ሳይሆን ተመስርቶ እዛ ላይ አራት አምስት አስር የሚሆኑትን ኤግዞስቲቭሊ አይቶ እነሱ ላይ ቢያተኩር አይሻልም ወይ የሚል ቪው አለኝ ኮሚሽኑ እንደገና እንደ ትልቅ ተቋም ይቋቋማል ኮሚሽኑ። በዛ መንገድ እንዲቋቋም የተፈለገበት ምክንያት የዘርፍ ማን የሜን ስትሪሚንግ በማድረግ ላይ እነዚህ የመሪ ዘርፍ ተቋማት የምንላቸውን የእንትን ደረጃቸው በሚኒስቴሪያል ደረጃ ላይ ያሉትን በደንብ በአቋቋም ነው ተቋም ለመከታተል ከምንሞክር በአዋጅ አቋቁመን ነው መሰራት ያለበት የሚል ነው። ሁለት ጉዳዮች ላይ ነው። አንዱ ሜን ስትሪሚንግ ላይ ነው። እቅዶቹ ውስጥ አካቶ በመተግበር ነው የአደጋ ስጋት ቅነሳን ሁለተኛው ቅጽበታዊ አደጋዎችን በተመለከተ ነው። እነዚህን አካቶ ለመሄድ ከኢኤምአይም እንደተነሳው ተገቢውን መረጃም ሰው ካገኘ በኋላ መረጃውን ተጠቅሞ ሕይወት ማዳን ሲገባው ካልተገባ ማን ካልተከላከናወነ በዛ መንገድ መጠየቅ አለብን። ሰው ሰራሽ አደጋዎች በዜጎች ላይ እንዳይደርስ የመከላከልና አደጋው ሲደርስም ለተጎጂዎች የሰብአዊ ድጋፍ በጊዜ እንዲደርስ ለማስቻል እንዲቻል መንግስት ስራዎችን እንዲያከናውን ይጠበቃል። በዚህ ውስጥ የዜጎች ተሳትፎ ወሳኝ መሆኑም በተነሳበት መድረክ በሰብአዊ ድጋፍ ምላሽ ራስን የመቻል ጉዳይ የሉዓላዊነትና የነፃነት ጉዳይ መሆኑም ተብራርቷል። ይህኛው ክብራችንን ይሄም የሉዓላዊነት ጉዳይ ነው። በዚህ ውስጥ ደግሞ ከተለያዩ ተቋማት ጋር በትብብር እንሰራለን ነው በክልል ውስጥ በምን በምን የምንሰራው ቅቡል የሆነ ነገር እንዳለው ነው። ከአካባቢ ሀገራት ጋር ከዓለም አቀፍ ከነዚህ ተቋማት ጋር በጋራ እንሰራለን። ልምድ እናለዋውጣለን። እዛ ጥሩ ነገር ካለ ወደ ራሳችን እንወስዳለን። እኛም ጋር ካለ የጋራ እያደረግን እንሄዳለን የሚሉ ነጥቦች ናቸው። የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመን ባካሄደው ሀያኛ መደበኛ ስብሰባው የአደጋ ስጋት ስራ አመራር ረቂቅ አዋጅ ቁጥር 16 ህዝባር 2017 መርምሮ ሪፖርትና የውሳኔ ሀሳብ እንዲያቀርብ ለዝርዝር እይታ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል።